ብርሃናችሁ በሰው ሁሉ ፊት ይብራ። ብርሃናችን በሰው ሁሉ ፊት ሲበራ እኛ ሳንሆን በሰማይ ያለው አባታችን ይከብራል። አባታችንን ያመሰግኑታል። ኢየሱስ ክርስቶስ ድንቅና ተአምር ካደረገ በኋላ እግዚአብሔርን አመሰገኑ ይላል። እግዚአብሔርን ባረኩ ይላል። በኢየሱስ ክርስቶስ የተነሳ እግዚአብሔር ሲባረክ ነበር። እግዚአብሔርን ሲያመሰግኑ ነበር። ይህን ደግሞ ወንጌላቶቹን መመልከት ነው። እኛም በዚህ ዘመን ያለን እኛ ሳንሆን መመስገን የሚገባን በእኛ ስራ አብ ይክበር። በእኛ ስራ ኢየሱስ ይክበር። እኛ እንድንከብር ሳይሆን፣ እኛ ምንጣፍ እንዲዘረጋልን ሳይሆን በኛ የታየው አብ በኢየሱስ ክርስቶስ ስም ይክበር፣ ይታይ። ብርሃናችሁ በሰው ሁሉ ፊት የበራ ይሁን። በወንድ በሴት፣ በትንሽ በትልቅ፣ በሰው ሁሉ ፊት ብርሃናችሁ የበራ ይሁን። ቤተሰብ፣ ሚስት፣ እናት፣ በቸርች፣ በታክሲ ውስጥ በባስ ውስጥ ብርሃናችን በሰው ሁሉ ፊት የበራ ይሁን። ቢሮ ስንገባ ብርሃናችን በሰው ሁሉ ፊት የበራ ይሁን። እኛ ብርሃን ስንሰጣቸው የእኛ ብርሃን ሲታይ አብን ያመሰግኑታል። ለምሳሌ አንድ ቢሮ ስንሄድ ወዲያው ሰርቶ ሲሰጠን መስራት እየቻለ መፈጸም እየቻለ ሌላ ቢሮ በሙስና ማድረግ ምናምን ሲችል እኛ ግን ክርስቲያን የሆነ ኢየሱስ ክርስቶስ ዋጋ ያስከፍላል የሱስ ኦፍኮርስ አያስከፍልም እያልኩ አይደለም። ዋጋ ከፍለን በነጻ ስንሰጣ ወዲያው ሰርተን ስንሰጣቸው እግዚአብሔር ይስጥህ ይላሉ፣ እግዚአብሔር ይባርክህ ይላሉ። እኛን ሳይሆን አብን ያከብራሉ፣ አብን ይባርካሉ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ይህን ነው የፈለገው እግዚአብሔር። በምንቀጠርበት በጆጭ በየትኛውም ስፍራ ብርሃናችን በሰው ሁሉ ፊት የበራ ይሁን። ኢሳይያስ ላይ እንደሚል ተነሽና አብሪ ብርሃንሽ መጥቷል። ኢየሱስ ኦፍ ኮርስ የብርሃን ልጆች ነን ኖ እንደጨለማን ልጆች

አብ አይከብርበትም። እግዚአብሔር የሚለን አንድ ነገር ነው፣ ብርሃናችሁ በሰው ሁሉ ፊት ይብራ። በሄድንበት ሁሉ የእኛ ብርሃን የሆነው አብ ይከብራል፣ አብ ይታያል። ኢየሱስ ክርስቶስ ሙለ ዘላለም ጌታ ነው። ሐዋርያቶቹ ድንቅና ተአምር ካደረጉ በኋላ ሰው ቢስጥባቸውም ክብሩን ወደ አብ ይመልሱ ነበር። ኢየሱስ ነው ያደረገው ይሉ ነበረ። እኛም ወደዛ እንመለስ። ብርሃናችን በሰው ሁሉ ፊት ይብራ። እንደ ብርሃን ልጆች መታየት እንጀምር። እንደ ብርሃን ልጆች በኢየሱስ ክርስቶስም መቆጠር፣ መታየት። በእኛ የተነሳ አብ ይከብራል፣ በእኛ የተነሳ አብ ይሰደባል። ድሮም ይሄ ጴንጤ ይባላል፣ ድሮም እሷ ጴንጤ ይባላል። ለምን ብርሃንን አልተገበርንም? በነፃ የተሰጠንን በነፃ መስጠት አልቻልንም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ነው። ከዚህ በኋላ ግን የብርሃን ሕይወት እየደመቀ ይመጣል። ተነስተን እናበራለን። ተነስተን ኢየሱስ ክርስቶስን እናሳያለን። በእኛ የተነሳ መንግስታችን ይደምቃል። በእኛ የተነሳ መንፈስ ቅዱስ ይከብራል። በኛ የተነሳ እግዚአብሔር አብ በኢየሱስ ክርስቶስም ይከብራል። መንፈስ ቅዱስ ስሙ ለዘላለም የተባረከ ነው። ብርሃናችን በሰው ሁሉ ፊት የበራ ይሁን። አይጨልም ብርሃናችን። ጨለማ በእኛ ላይ አይታይ። ኢየሱስ ክርስቶስ ብርሃንሽ፣ ብርሃንህ በሰው ሁሉ ፊት የበራ ይሁን። ብርሃናችሁ ይብራ። ብርሃናችን ይብራ። በእኛ ብርሃን እግዚአብሔር ይታይ። በእኛ የተነሳ እግዚአብሔር ይድመቅ። በእኛ የተነሳ ሰዎች ላይ እግዚአብሔር ይሳል። ኢየሱስ ክርስቶስ ደምቆ ይታይ። በኢየሱስ ክርስቶስም ተነስቶ ማብራት ይሁን። በኢየሱስ ክርስቶስም ተነስቶ ብርሃንን ማብራት ይሁን። የመጣውን ክብር መገናኘት ይሆንልን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ነው።